በአራቱም የአማራ ግዛቶች የተጠናከሩ ውጊያዎች ቀጥለዋል። በወሎቤት አማራ የደፈጣ ጥቃት፣ በሸዋ መደበኛ የቅንጅት ውጊያ፣ በጎንደር ተከታታይ ዘመቻዎች፣ በጎጃም ደግሞ በአየር ኃይሉ የታገዙ ውጊያዎችን በተመለከተ ቀጥታ ከግንባር ዝርዝር መረጃውን ይዘናል። በወለጋ የአማራ ንጹሐን ላይ የተከፈተው ጦርነት እንደቀጠለ ነው። በመተከል አዲስ ጥቃት ተከፍቷል። የወለጋው ግልጽ ጦርነት፣ የመተከሉ ደግሞ ወታደራዊ አሻጥር ያለበት ስለመሆኑ በዜና ወጃችን እንመለከተዋለን። በአማራ ህዝብ ላይ የተከፈተው ጦርነት ዘርፈ ብዙ ሆኗል። የብልጽግና ጀኔራሎች ደብረ ብርሃን ከተማን በመቀራመት ላይ ናቸው። ቅርምቱ ከአዲስ አበባ የሄዱ ባለስልጣናት ጭምር እየተሳተፉበት ይገኛል ይለናል የዛሬው መረጃ ምንጫችን። ይህም ሌላኛው መረጃችን ነው። ሁለቱ ጦረኞች ህዋትና ብልጽግና በጦርነት ዋዜማ ላይ መሆናቸው በዓለም አቀፍ ተቋም ዳግም ተረጋግጧል። ሚኒስተሩና የቀድሞው ኢታማዦር ጀኔራል ሳሙራ ይኑስ የተሳተፉበት የአዲስ አበባው ስብሰባ አጀንዳና ዓላማም ታውቋል። በዜና ወጃችን ይዘነዋል። የአስመራው መንግስትና የብልጽግና የዲጂታል ሚዲያ ፍልሚያ ተጠናክሮ ቀጥሏል። ከወደ አስመራ አዲስ የአቋም መግለጫና ምላሽ ተሰጥቷል። ምላሹ በይዘቱ ጠንካራ ሆኗል። ብልጽግና በበኩሉ በውጭ ቋንቋ ልሳኑ በሆርን ሪቪው ቲንክ ታንክ ገጽ የአስመራውን መንግስት የተመለከተ አዲስ ትንታኔ አስነብበዋል። የሁለቱ ኃይሎችን የቃላት ጦርነት በአፍሪካ ቀን ዜና ትንታኔያችን ዳስነዋል። ሰላም ጤና ስጠለን ወዲህ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆው ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በአራቱም የአማራ ግዛቶች የተጠናከሩ ውጊያዎች ቀጥለዋል። በወሎቤት አማራ የደፈጣ ጥቃት፣ በሸዋ መደበኛ የቅንጅት ውጊያ፣ በጎንደር ተከታታይ ዘመቻዎች፣ በጎጃም ደግሞ በአየር ኃይል የታገዘ ውጊያ ተካሂዷል። በሰሜን ወሎ አይና ከተማ አቅራቢያ የፋኖ ኃይሎች በፈጸሙት ማጥቃት በጉዞ እንቅስቃሴ ላይ የነበሩ የአገዛዙ ጦር አባላት ላይ ጉዳት ማድረስ መቻሉን እዙ ይፋ አድርጓል። በአፋብሃ መኔሊከዝ ግዙፉ ላስታ ጀኔራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር በፋኖ ኃይሎች የተመራው ደውጊያ ህዳር 12 ከቀኑ 6 ሰዓት ላይ መጀመሩን በአጭር ሰዓት ማጥቃት ከ10 በላይ ሲደመሰስ ከ15 በላይ የአገዛዙ ጦር ቁስለኛ ማድረግ መቻሉን እዙ በግንባር መረጃው አመላክተዋል። የአገዛዙ ጦር መነሻውን ከይና ከተማ ወደ ቋሮ 010 ቀበሌ በማድረግ ላይ ያለ ከአስበው ሳይደርስ መስቀለ ክርስቶስ 03 ቀበሌ ላይ ደፈጣ በመጣል ከነ ወታደራዊ ተሽከርካሪዎቹ ማውደም መቻል መቻሉን የገለጸው እዙ አይና ቡግና ቀጠና ነጻ ቀጠናውን አስፍቶ መያዙን አስታውቋል። የብልጽግናው አገዛዝ በበኩሉ አይና ቡግና በሰሜን ምስራቅ ዘመቻ ማካሄዱን ገልጾ ጽንፈኛ ሲል የጠራቸውን የፋኖ ኃይሎችን ዋና ቤዝ የሆነውን ቋሮ መያዙን አስታውቋል። ቋሮ ለተከዜ ወንዝ ቅርብ የሆነ ለውጊያ አመቺ የሆነ የፋኖ ኃይሎች ነፃ ቀጠና መሆኑ ይታወቃል። በሌላ የግንባር መረጃችን በጎጃም ደንበጫ የተካሄደው ውጊያ በብልጽግና ሰራዊት ላይ ከፍተኛ የተባለ የውጊያ ሞራል ስብራት ያደረሰ መሆኑን ተከትሎ ለ በቀል እርምጃ በርካታ ኃይል ከሌሊት ጀምሮ ወደ ቀጠናው መሰማራት ተሰምተዋል። የአገዛዙ ጦር ክፉኛ ተመቶ የወጣ ቢሆንም ተመልሶ ገብተዋል የሚሉት የአካባቢው ምንጮች በአሁኑ ሰዓት ግማሹ ወልማደግ ሚካኤል ቤተ ክርስቲያን፣ ግማሹ ደግሞ ዋድ ከተማ ውስጥ ይገኛል። ደብረ ግናት የተሰኘው አካባቢ የደረሰው የአገዛዙ ጦር ወደ ደንበጫ ቀጠናዎች በሶስት አቅጣጫ መግባቱን ገልጸዋል። በትናንቱ የደንበጫው አውደውጊያ ከባድ ሰባዊ ኪሳራ ያስተናገደው የአገዛዙ ጦር ከእግረኛው ሰራዊት ጎን ለጎን አየር ኃይሉን በማሰማራት የድሮን ጥቃት መፈጸሙን መዘገባችን ይታወሳል። በተመሳሳይ በዛሬው ወታደ ሬ ዘመቻ አየር ኃይሉን ሊጠቀም እንደሚችል እየተጠቆመ ሲሆን የፋኖ ኃይሎችና ሕዝብ ራሱን ከድሮን ጥቃት እንዲጠብቅ የጥንቃቄ መልእክቶች ተላልፈዋል። በሸዋ መራቤቴ ቀጠና የፋኖ ኃይሎች ከአባት አርበኞች ጋር በመቀናጀት ብርቶ ብርቱ ውጊያ ማድረጋቸው የተሰማ ሲሆን አውደ ውጊያው በአፋብሃ አጼ አምደጽዮን ኮርና በአካባቢው በሚገኙ የአርበኞች ጦር እንደተመራ ታውቋል። ዛሬ ቅዳሜ ህዳር 13 ቀን 2018 ከረፋዱ አራት ሰዓት ተኩል ላይ መነሻውን ከሬማ ከተማ ያደረገው የአገዛዙ መቶ አንደኛ አየር ወለድ ክፍለ ጦርን በመንገድ መሪነት እየመራ ወደ የጎቢያ ቀበሌ በቀናው የአገዛዙ ጥምር ጦር ላይ በተወሰደው ማጥቃት መንገድ መሪዎችን ጨምሮ የኮማንዶ ተዋ ተዋጊዎች ላይ ጉዳት መድረሱን አፋር ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣቢያችን በላከው የግንባር መረጃው ገልጸዋል። በረፈጣው ጌ የተጀመረው ጥቃት አድማሱን በማስፋት ለተከታታይ ሁለት ሰዓት ድረስ መካሄዱን የገለጸው ኮሩ አገዛዙ ተጨማሪ ኃይል ከሬማ ከተማ በማምጣት በቡድን መሳሪያ የታገዘ ውጊያ ቢያደርግም በርካታ የሚሊሻና የአየር ወለድ አባላቱ ሞትና ቁስለኛ ሆነውበታል። ወደ መጣበት መመለሱን ኮሩ በግንባር መረጃው ገልጸዋል። የመራ ቤቴ አውራጃ ሚዳና ሬማ ወረዳ የአርበኞች ጦር ከፋኑ ኃይሎች ጋር የተቀናጀ ውጊያ በማድረግ ዝናን ያተረፉ ተዋጊዎች መሆናቸው ይታወቃል። በሸዋ ቀጠና የሚንቀሳቀሰው የብልጽግናው አገዛዝ ልዩ ዘመቻዎች እዝ በፋኑ ኃይሎች የተቀናጀ ውጊያ ክፉኛ መመታቱ እንደቀጠለ ሲሆን ተጨማሪ የአውደውጊያ ውሎ መረጃዎችን ቀጥታ ከግንባር እንደሚከተለው ይቀርባል። ሰላም ጤና ይስጥልን። እንደምን ዋላችሁ? ወደ ሰዓቱ የግንባር ዘገባችን እናመራለን። በሸዋ ግዛት የአገዛዙ ጦር ከባድ ፈጠና ተደቅኖበታል። ትናንት ማምሻውንና ዛሬ አነጋግ ላይ የአፋር ሸዋ ጠቅላይ ግዛት ህዝብ በርካታ ያገዛዙን ቀጠና ተቆጣጥሯል። ከሰሞኑ በሸዋ የታየው የአንድነት የአውደውጊያ ቤተመንግስቱን ጭምር ከባድ ድንጋጤ ውስጥ ከቶታል። የአፋር ፋኖዎችና የአፋባህ ደቡብ አማራ ቀጠና አሳምነውዝ ከሰሞኑ ባደረጉት የጋራ ወደ ውጊያ ከፍተኛ ቁጥር ያለው ሰራዊቱን ያጣው የብልጽግና ጦር ትናንት ከጠዋት ጀምሮ የጉር የድንብሩን ወደ ተለያዩ የገጠር ቀበሌዎች የተንቀሳቀሰ ቢሆንም ከመተኳኮሱ ራሳቸውን አግልለው በአንድነት የቆሙት የሸዋ ፋኖዎች አሰላለፉ ያስፈራ አገዛዙ ጦር ወደ ከተማ ምሽጉ ተመልሷል። በሚዳሬማ ዙሪያ በመንዝ ወረዳዎች፣ በመራቤቴ ቤቴ እንዲሁም በሸዋ አረቢት ዙሪያ ወደ ቀበሌዎች እንቅስቃሴ ያደረገ ቢሆንም በዛሬው ዕለት በሩጫ ወደ ወረዳ ከተሞቹ ተመልሷል። የፋኖ ኃይሎችም በመከታተ እስካሁን ካገዛዙ ጥምር ጦር ተይዘው የነበሩ ቀበሌዎችን ድጋሜ በመቆጣጠር በአካባቢው ተጠርንፈው የነበሩ ሚንሻዎችን ወደ ፋኖ ማስገባት ላይ መሆናቸውም ከሁለቱም ዞች ያገኘ ነው መረጃ ያመላክታል። አድማጭ ተመልካቾቻችን የፋኖ ኃይሎች በአካባቢው በህዝብ ዘንድ ሲወቀሱበት የነበረውን የርስ በርስ ትንኮሳ አቁመው የጋራ ውይይት በመጀመራቸው በአካባቢው የእንቅስቃሳዊ ብልጽግና ያደራጃቸው የጸጥታ ኃይሎችም ጭምር በደስታ ፋኖን እየተቀላቀሉ መሆኑም ታውቋል። በዛሬ ሁለት ብቻ ወደ ሁለቱም እዞች የተቀላቀሉ የአካባቢው ጸጥታ ኃይሎች ከ በላይ ደርሰዋል። በጎንደር ቀጠና ዛሬ ጠዋት ላይ የአገዛዙ የጦር ሰራዊት በሲማዳ ወረዳ ከወገዳ ከተማ ወደ ኳሳ ወደተባለ ቦታ የጀነራል ኃይሌ ዘውባንተ ክፍለ ጦርን ለመውጋት የተንቀሳቀሰ ቢሆንም በሞርታር ተኩስ ብቻ የአርሶ አደርን ሰብል አውድሞ ተመልሷል። የአፋር ጎንደር ጠቅላይ ግዛትዝ ጄኔራል ኃይሌ ዘውብ አንተ የጦር አዛዥ አርበኛ አበበ መልኬ እንደገለጸልን ምንጊዜም ዝግጁ የሆነው ክፍለ ጦሩ ቀድሞ መረጃ የደረሰን ሲሆን አገዛዙ ጦር ላይ ከበባ ፈጽመን እንደመጣ ለማስቀረት አቅደን የተንቀሳቀስን ሲሆን አገዛዙ በመጠርጠሩ እቅዳችንን ማሳካት አልቻልንም ብሏል። አገዛዙ ገና በርቀት በመሆን ሞርታር በመተኮስ የአንዱ አርሶ አደር የስንዴ ክምርን ያቃጠለ ሲሆን፣ በመጣበት መንገድ ገና ደፈጣ በመያዝ ላይ እያለን በፍጥነት ተመልሶ ጠፍቶናል ብሏል። ለተነቀሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ በወለጋ የአማራን ጸር ላይ የተከፈተው ጦርነት እንደቀጠለ ነው። በመተከል አዲስ ጥቃት ተከፍቷል። የወለጋው ግልጽ ጦርነት፣ የመተከሉ ደግሞ ወታደራዊ አሻጥር ያለበት ስለመሆኑ በመረጃው ላይ ተመላክተዋል። የኦህዴድ ብልጽግና በወለጋ አማራዎች ላይ የሚፈጽመውን የዘር ማጽዳት በማስቀጠል ተጨማሪ ጥምር ጦሩን በአምስት አቅጣጫ ማስገባቱ ተሰምተዋል። ከመከላከያ ከኦሮሚያ ልዩ ኃይልና ሚሊሻ ከተውጣጡ ጥምር ጦር ስምሪት ጎን ለጎን የድሮን ስምሪቱና ቅንጅቱም ቀጥሏል። ውባንጭ ላይ የተጀመረው ውጊያ አድማሱን አስፍቶ አደገኛ ደረጃ ላይ መድረሱ በወታደራዊ መረጃው ላይ ተመላክቷል። መንደር 21፣ ቱሉጋና ቱሉዋዩና ሌሎች አካባቢዎች ላይ ውጊያው ተስፋፍቶ ውጥረቱ ጨምረዋል። የወለጋ አማራዎች በስርዓቱ ከታወጀባቸው ጦርነት ለመዳን ትንቅንቅ ላይ ናቸው። ቱሉ ጋና፣ ቱሉ ዋዩና መንደር 21 ውጥረቱ ጨምረዋል። እንቅስቃሴ ቆሞ ከቤት መውጣት አልተቻለም። በተመሳሳይ መረጃም ከምስራቅ ወለጋ ዞን ኤቨንቱ ወረዳ ወደ መተከል እንዲሻገር የተደረገው በኦነግ ስም የሚንቀሳቀሰው ታጣቂ ኃይል የአማራ የሚሊሻና የጉምዝ ሕዝብን ከቡለንና ወንበራ ወረዳዎች እንዲያ ጸዳ ትዕዛዝ ተሰጥቶ ትናንት ምሽት ሲንቀሳቀስ አምሽቶ ዛሬ ጠዋት በነዋሪዎች ላይ ጥቃት መክፈቱ ተሰምተዋል። ይህ ታጣቂ በጃን ንቅናቄ የሚመራ ሲሆን ከአምስት ወራት በፊት ከ150 በላይ ታጣቂ ይዞ ከምስራቅ ወለጋ ዞን ኢቨንት ወረዳ የተሻገረ ኃይል እንደነበር የመረጃው ምንጮች ገልጸዋል። በአሁኑ ሰዓት መተከል ቀጠና የብልጽግና ሰራዊት የምዕራብ እዝ አካል የሆኑት 22ኛ፣ 34ኛ ና 55ኛ ክፍለ ጦሮች ቢገኙም ታጣቂ ኃይሉ በንጹሐን ላይ ጥቃት ሲፈጸም እያዩ በዝምታ መመልከታቸውን ነው የአካባቢው ምንጮች የጠቆሙት። ግልጽ ወታደራዊ አሻጥር አለ የሚሉት የአካባቢው ምንጮች ታጣቂ ኃይሉ ለዚህ የጥቃት ዓላማው ሲንቀሳቀስና ጥቃቱን በፈጸመባቸው መንደሮች እንደሚገኝ ከእንቅስቃሴ እስከ ድርጊት ድረስ የሚታወቅ ቢሆንም በዝምታ መታለፉን አስረጅ ምሳሌ አድርገው ያቀርቡታል። ዛሬ ከማለዳው ጀምሮ ቡለን ወረዳ በአኩጂ ቀበሌ ይኸው ታጣቂ ኃይል አንድ ሙሉ ቤተሰብ የአማራ ተወላጆችን መጨፍጨፉ ተሰምተዋል። ግድያው አሁንም እንደቀጠለ ስለመሆኑ ከመተከል የሚወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለም በአማራ ክልል የመንግስት ሰራተኛው ላይ አዲስ ትእዛዝ ወርዷል። ትእዛዙ አንድ ሰራተኛ አንድ ሰው ለውትድርና እንዲያመጣ ይጠይቃል። ማህበራትም በወታደራዊ መልመላ ተልዕኮ እንዲሰማሩ መታዘዛቸው ተሰምተዋል። ወታደራዊ መልመላው በአዲስ መልክ ተጠናክሯል። በብልጽግና ወታደራዊ መልመላ ሕጻናትና የአእምሮ ሕሙማን እንዲሁም ተማሪዎችና የቀን ሰራተኞች ሰለባ ሆነዋል። ለወትረው በጸጥታ አመራሮች በደህንነት ግብረ ኃይል በወታደሮችና በሚሊሻዎች ተደጋግሞ ሲፈጸም የነበረው ወታደራዊ ምልመላና የግዳጅ አፈሳ ወደ ሲቪል የመንግስት ሰራተኞች ሰፍቶ ውጥረቱ ከፍ ብሎ ታይተዋል። ሲቪል የመንግስት ሰራተኞች እያንዳንዳቸው ቢያንስ አንድ ሰው ለውትድርና እንዲያመጡ ትዕዛዝ መሰጠቱ ተሰምተዋል። ከመንግስት ሰራተኛው ትይዩ ማኅበራትም ከአባሎቻቸው መካከል ሰዎችን ለወታደራዊ አገልግሎት እንዲያቀርቡ መታዘዛቸው በመረጃው ላይ ተመላክተዋል። ቀዳሚ ሰለባ የሆኑትም በአማራ ክልል የሚገኙ የመንግስት ሰራተኞች መሆናቸው ታውቋል። ሰራተኞቹ ከመደበኛ ስራቸው ውጭ ወታደራዊ ምልመላ ላይ የቅስቀሳ ተሳትፎ እንዲያደርጉ ታዘዋል የሚሉት የመረጃው ምንጮች፣ ትዕዛዙ እያንዳንዱ የመንግስት ሰራተኛ ማለትም ቢሮ ውስጥ የሚገኝ ሲቪል ሰራተኛ በሚኖርበት አካባቢ ያሉ ወጣቶችን በወታደራዊ ምልመላው እንዲሳተፉ ያስገድዳል ብለዋል። ትዕዛዙ ከመሰጠቱ ጋር ተያይዞ በሰሜን ወሎ ዞን ጋዞ ወረዳ እስታይሽ ከተማ በትምህርት ቤት ተማሪዎች ታፍሰው ለግዳጅ ወታደራዊ ስልጠና መወሰዳቸው ተሰምተዋል። እድሜያቸው ከ14 እስከ 16 ዓመት የሆኑት እነዚህ ተማሪዎች ከትምህርት ታፍሰው ወደ ወታደራዊ ካምፕና ፖሊስ ጣቢያ መወሰዳቸው ነው የታወቀው። በተመሳሳይ በቆቦ ከተማና ዙሪያው ባሉ አጥቢያ ቤተ ክርስቲያናት የሚማሩ 53 የአብነት ተማሪዎች በጅምላ መታፈሳቸውን በትላንቱ ዘገባችን ማድረሳችን ይታወሳል። በጉዳዩ ላይ የአሜሪካ መንግስት ከሰሞኑ ይፋ ባደረገው አመታዊ ሪፖርት የብልጽግናው አገዛዝ የጦር ወንጀል አካል የሆነው ህጻናትን በግዳጅ ይዞ ለውትድርና አገልግሎት እየመለመለ መሆኑን ማጋለጡ ይታወሳል። ሪፖርቱ ብልጽግና ህጻናትን ለውትድርና አገልግሎት በግዳጅ የመመልመል ድርጊቱን በአስቸኳይ እንዲያቆምና በመንግስታዊ መዋቅር በውትድርናና ጸጥታ ስራ ተሰማርተው የሚገኙ ህጻናት እንዲለቀቁ ቢጠይቅም ጦረኛው ብልጽግና ሌላ ወታደራዊ ምልመላ ለማካሄድ አዲስ ትእዛዝ ሰጥተዋል። የብልጽግና ጄኔራሎች ደብረ ብርሃን ከተማን በመቀራመት ላይ ናቸው ቅርምቱ ከአዲስ አበባ የሄዱ ባለስልጣናት ጭምር እየተሳተፉበት ይገኛል ተብሏል በአማራ ህዝብ ላይ የተከፈተው ጦርነት ዘርፈ ብዙ ሆኖ ቀጥሏል ጦርነቱ በኢኮኖሚ በባህሉ በታሪኩ በሃይማኖቱና በአጠቃላይ በህልውና መሰረቶች ላይ የዘር ማጥፋት ዓላማ ያለው ሆኖ በቀጠለበት በዚህ ጊዜ የጦርነቱን አስፈጻሚዎች በጥቅማ ጥቅም ለመያዝ በደብረ ብርሃን ከተማ እጅ መንሻ ተሰጥቷቸዋል ጀነራሎቹና ባለስልጣናቱ በብልጽግና ፍቃድና ትእዛዝ በአማራ ከተሞች የህዝብ መሬት መሸጣቸው አዲስ ነገር ባይሆንም የደብረ ብርሃኑን ለየት የሚያደርገው ከአዲስ አበባ ጭምር የሄዱ ባለስልጣናትና ጀነራሎች በማን አለብኝነት ከፍተኛ የመሬት ቅርምት በማድረግ ላይ መሆናቸው፣ ቅርምቱን በመጠንና በአይነት ሰፊ አድርገዋል ተብሏል። በጉዳዩ ላይ ለጣቢያችን የደረሰው መረጃ እንደሚያመላክተው በደብረ ብርሃን ከተማ የሚገኙ የህዝብና የመንግስት መሬቶች በመከላከያ ወታደራዊ አመራሮች፣ በመከላከያ ወታደራዊ አዛዦች፣ በጄኔራሎችና በኮሎኔሎች፣ በፖሊስ አዛዦች፣ በብልጽግና ከፍተኛ ባለስልጣናት፣ በአርማብተና በሚሊሻ አዛዦችና በአጠቃላይ የአገዛዙን የጦርነት ፖሊሲ በሚያስፈጽሙ አካላት ከፍተኛ ቅርምት ተደርጎባቸዋል። የከተማ መሬትን እየተቀራመቱ ያሉት የብልጽግና ገዢዎች ብዙዎቹ በቅርብ ቤተሰቦቻቸው ስም ካርታ እያሰሩ የሚሸጡ በሌሎች ስም ቦታውን የሚያቆዩና የሚሸበችቡ መሆናቸው በመረጃው ላይ ተመላክተዋል። በመሬት ዝርፊያው በቀዳሚነት በቀጥታ እየተሳተፉ ያሉት ጄኔራሎችና ኮሎኔሎች መሆናቸውም የደብረ ብርሃን ምንጮች ጠቁመዋል። አክለው ከአዲስ አበባ የሄዱ ከፍተኛ ቁጥር ያላቸው ወታደራዊ አዛዦችና የብልጽግና ባለስልጣናት በስም ዝርዝር ተለይተው የደብረ ብርሃን መሬትን በመሸጥ ላይ መሆናቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። ከደብረ ብርሃን ከተማ በተጨማሪ በባህር ዳር፣ በጎንደር፣ በደብረ ማርቆስ፣ በደብረ ታቦር፣ በደሴ፣ ወልዲያና ሌሎች ትልልቅ የክልሉ ከተሞች ላይ ተመሳሳይ ቅርምት መኖሩን ከዚህ ቀደም በስፋት መዘገባችን ይታወሳል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የአስመራ መንግስትና የብልጽግና የዲጂታል ሚዲያ ፍልሚያ ተጠናክሮ ቀጥሏል። የአስመራ መንግስት በማስታወቂያ ሚኒስተሩ በኩል የሰጠው አዲስ የአቋም መግለጫና ምላሽ በይዘቱ ጠንካራ ነው። ሚኒስተሩ የራሳቸው ሀሳብ የሌላቸውና በአንድ ሰው አእምሮ የተጻፈ የሚመስል ተመሳሳይ እስክር ቤት እያስተጋቡ ያሉት የብልጽግና አምባሳደሮች የተቀናጀ ዘመቻ ከፍተውብኛል ሲል ከሷል። ብልጽግና በበኩሉ በሆርን ሪቪው ቲንክ ታንክ ገጽ እንዲወጣ ባመቻቸው የትንታኔ ጽሁፍ እንዲህ ከሰዋል። የኤርትራ መንግስት የዲጂታል ሚዲያ አባላት በተጠቂነት ስሜት የሚገኝ ነው። የኤርትራ ገዢ ፓርቲ ህግዴፍ ኢትዮጵያን በተመለከተ የሚካሄደው የሚዲያ ዘመቻ ዋነኛ የማጠንጠኛ ነጥቡም የተጠቂነት ስሜትን ማራገብ ማዕከል ያደረገ ሆኖ ይታያል ብለዋል። የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል በበኩላቸው ሰሞነኛውን የብልጽግና አምባሳደሮች የተናበበና የተቀናጀ የማህበራዊ ሚዲያ ዲፕሎማሲያዊ ፕሮፓጋንዳ ተከትሎ በሰጡት ምላሽ አምባሳደሮቹን ብልሃትና የራሳቸው ሀሳብ እንዲሁም የፈጠራ አቅም የሌላቸው ሲሉ አጣጥለዋል። ሰሞኑን የብልጽግና አምባሳደሮች በተለያዩ ሀገራት ሆነው አንድ አይነት መልእክት ሲያሰራጩ መቆየታቸውን ያስታወሱት የማነ ከአንድ ቦታ በአንድ ሰው የተጻፈ የሚመስለውንና ከዋናው የውጭ ጉዳይ መስሪያ ቤት ተጽፎ የተሰጣቸውን ተመሳሳይ እስክርቢት መልሰው የሚያስተጋቡ በቀቀን ሲሉ ኮንነዋል። ቀጠል አድርገውም የስም ማጥፋት ዘመቻ ከፍተውብኛል ያሏቸው የብልጽግና አምባሳደሮች አሁንም ዓለም አቀፍ ሕጉን በጠበቀ መልኩ አለን የሚሉትን የመብት ጥያቄ እንዲያቀርቡ ማስታወቂያ ሚኒስተሩ ምክረ ሀሳብ አቅርበዋል። ብልጽግና የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎት እንዳለ የገለጹት ማስታወቂያ ሚኒስተሩ የሁለት ዓመቱን የጦርነት ትርክት በመተንተን ነው። ሚኒስተሩ ባለፉት ሁለት ዓመታት በአፍሪካ ቀንድ ውጥረትና ግጭት እንዲፈጠር በትጋት የሰራ ከብልጽግና ውጪ ሌላ አላውቅም ካሉ በኋላ ብቸኛው የመፍትሄ መንገድ ጦርነት ሳይሆን በቅን ልቦና አለም አቀፍ ህግና የጎረቤት ሀገራትን የግዛት አንድነትና ሉዓላዊነት ማክበር ነው ሲሉ ተደምጠዋል። በአስመራና በአራት ኪሎ በኩል የተሰለፉ አምባሳደሮች፣ ዲፕሎማቶች፣ ታዋቂ ሰዎች፣ አክቲቪስቶች ና ሚኒስተሮች የዲጂታል ፍልሚያ መጠናከር ግን ጦርነቱን ከማዋለድ ውጪ ጦርነቱን የሚያስቀር መስሎ አልታየም። ጉዳዩን የኤርትራው ማስታወቂያ ሚኒስተሩ የማነ ገብረ መስቀል እንዲህ ይገልጹታል። የብልጽግና አምባሳደሮች አካሄድ የብስለትና የአስተዋይነት ስላልሆነ የኤርትራን መብት በማክበር በኩል ዲፕሎማሲያዊ ቋንቋ የላቸውም ሲሉ ስጋታቸውን ያስተጋባሉ። ሰሞኑን ብልጽግና በተለያዩ ሀገራት በሚገኙ የኢትዮጵያ ኤምባሲዎች ሹመኛ አምባሳደሮችና ሌሎች የውጭ ጉዳይ ዋና መስሪያ ቤት ኃላፊዎች በኩል የተከፈተውን ዘመቻ በመግለጽ ለተችሁት ሚኒስተሩ ምላሽ የሚመስል ትንታኔ ቀርበዋል በሆርን ሪቪው ድረገጽ የቀረበው የትንታኔ የአስመራ መንግስት የዲጂታል ሚዲያ ተዋናያኖች የተጠቂነት ስሜትን ዋና ነጥብ በማድረግ መክሰስ ልምዳቸው ነው ይላል። ይህም ከኤርትራ የትጥቅ ትግል ዘመን ጀምሮ እስከ ዛሬም ድረስ የዘለቀ የፕሮፓጋንዳ የትግል ስልት አድርገውታል በማለት ወንጅሏቸዋል። በሆርን ሪቪው በኩል በተከታታይ እየቀረበ ያለው የብልጽግና የእንግሊዝኛ ቋንቋ ፕሮፓጋንዳ ኤርትራውያን ኢትዮጵያ ልትወረን ነው፣ ኢትዮጵያ ሉዓላዊነታችን ልትደፍር ነው በማለት የተጠቂነት ስሜት ማቀንቀን ልማዳቸው ነው በማለት ከሷዋል። በዚህ መልኩ እየተቀጣጠለ ያለው የአስመራ መንግስትና የብልጽግና የዲጂታል ሚዲያ የቃላት ጦርነት ወደ ግልጽ ጦርነት ያመራል የሚል ስጋት ፈጥረዋል። ሁለቱ ጦረኞችና ብልጽግና በጦርነት ዋዜማ ላይ መሆናቸው ዓለም አቀፍ ተቋም ዳግም ተረጋግጧል። ሚኒስተሩና የቀድሞ ኢታ ማዦር ጄኔራሉ የተሳተፉበት የአዲስ አበባው ስብሰባ አጀንዳና ዓላማም የታወቀ ሁነዋል። ህዋት ተጨማሪ ጦሩን ወደ አማራና አፋር አስጠግተዋል። ብልጽግና በበኩሉ በመስኖና ቆላማ አካባቢ በሚኒስትር አብርሃም በላይ አማካኝነት በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም የሚል ፕሮፓጋንዳ አሰምተዋል። በጉዳዩ ላይ በአዲስ አበባ ከተማ ተመክረዋል። በምክክሩ ላይ የተገኙት አብርሃም በላይ ፌዴራል በትግራይ ክልል ዘላቂ ሰላም ለማምጣት ከሚሰሩ አካላት ጋርም ሆነ ለውጥና መረጋጋትን ለማስፈን የሚያደርገውን ሰላማዊ ትግል በመደገፍ በማስተባበርና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ ነው ማለታቸው በብልጽግናው ልሳን በኩል ተዘግበዋል። ራሱን የትግራይ ሰላም ልኡክ ብሎ የጠራው ስብስብ ሊቀመንበር ሀጎሳ ብርሃና የቀድሞው የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ ይኑስ፣ እንዲሁም ኬሪያ ኢብራሂም እና ሌሎችን በተገኙበት በአዲስ አበባው ስብሰባ ላይ የብልጽግና የጦርነት ነጋሪት በሰላም ስም ሲጎሰም ታይተዋል። ጉዳዩ ያሳስበኛል ያለው አለም አቀፍ የሰባዊ መብት ተሟጋች ሂዩማን ራይትስ ዎች በኢትዮጵያ ሌላ ጦርነት እየመጣ ስለሆነ አደገኛው ጦርነት በይፋ ከመጀመሩ በፊት የህወሓትና የብልጽግና የፕሪቶሪያ ስምምነት አደራዳሪ አካላት የጦርነት እንቅስቃሴውን በፍጥነት እንዲያስቆሙ በአጽንኦት ጠይቀዋል። ጦርነት ዳግም እንዳያገረሽ ነው። ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውን አቅርበዋል። በአሁኑ ሰዓት የህወሓት የብልጽግናና የኤርትራ መንግስት እንቅስቃሴ በእጅጉ ያሳስበኛል ያለው የመብት ተቋሙ ጦርነቱ የሚቀሰቀስ ከሆነ ቀጠናውን መመለሻ ወደሌለው ወደማያባራ የግጭት ጦርነት ቀውስ ውስጥ ሊከተው እንደሚችል አስጠንቅቋል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ነው ያለው ሂዩማን ራይትስ ዎች በቀዳሚነት የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ሕብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንዲሁም ሌሎችም የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣኝ ምላሽ እንዲሰጡ ተቋሙ በግጭት መከላከል ዳይሬክተሯ አኬሽያ ኩማር አማካኝነት ጥሪውን አቅርበዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር